ፈረንሳይ ሀገር ነው። ከአረብ ሀገር ነው የነበርኩት ከአረብ ሀገር ያው ወደ ቱርክ፣ ከቱርክ ደግሞ እንደዛ እንደዛ እያልኩኝ እዚህ ፈረንሳይ ሀገር ነው ያለሁት እና በአጠቃላይ 19 እና 18 ዓመት ሆኖኛል በስደት ሀገር። ያው በቃ ህይወቴ በሙሉ በቃ ጨለማ ነው አባ፣ ከሀገር ሀገር ነው የሚያንከራትተኝ። ሰርቼ መብላት አልቻልኩም። ጤና የለኝም። በቃ አሁን ደግሞ በቃ የማህፀን እጢ ተብዬ ሁለት ሺ ሀያ አንድ ላይ ኦፕራሽን ተደረቂ ተብዬ ተደረኩኝ። አሁን ደግሞ በአራት አመቱ እንደገና ደግሞ ተመልሶብሻል እና ኦፕራሽን መደረግ አለብሽ እንዳለ ማህፀንሽ ነው መውጣት ያለበት አሉኝ። በአጠቃላይ አሁን ያው ሰባት ወር ሆኖኛል አልጋ ላይ ተኝቼ ነው ያለሁት። በቃ በህክምና ምንም አልሆነልኝም። በቃ ቤት ውስጥ በቃ እየተሰቃዩ ነው ያሉት፣ አባ ከቤተሰቦቼ ጋር መገናኘት አልችልም። ብቻዬን ለይቶ በቃ ያለ ሰው ነው። በቃ በሰው እየተጨነቁኝ ያለሁት ተክቶ አልካሉሽ። በኋላ የህመም ስሜት አለ፣ ምንም የማያመኝ የለም አባ ወገቤ ግራጎን ሶስት አመት ሆኖኛል። በዚህ በግራጎን አልተኛም ወገኔ፣ በቃ አልተኛም። ውሃ ነው በቃ እንደ ላብ ሁኖ ውሃ ነው የሚፈሰኝ ያለው። አሁን ህክምናው ራሱ ምን አሉኝ፣ የጭንቀት ነው ወደ ጭንቀት ተቀይሮብሻል ተብዬ የአይምሮ መድኃኒት ታዞልኝ እሱን ይህዋጥኩ ነው ያሉት አባ። እሺ ለቋርጥሽና በቤተሰብ ዛር አለ ጨሌ፣ በእናት በአባት የሚመለስ አልዋሽም አባ አዎ አለ በቤተሰባችን አለ አባቴ የለም በህይወት እናት አለ ደርሰሽበታል ደርሰሽበታል የሚያደርጉትም አዎ እኔ ልጅ ሁኜ እናቴ ያው ታደርግ ነበረ እና ስለዚህ በሱ የቀረበውን አንዳንድ ነገር ትበይ ነበረ ለምሳሌ ንፍሮ አባ ምን ይበላ እኔ አባ የማይበላ ነገር ምን አለ ዶሮ ይታረድ ነበረ ምን ይደረግ ነበርም አይደረግ ነገር የለም። ያው ዙሮ ዙሮ ግን አሁንም እናቴ እሷም ያልጋ ቁራኛ ሆና ያለችው እሷም በህመም ላይ ነው ያለችው። ለምን መሰለሽ ሰላም እንደዚህ የጠየቅኩሽ? ያው ሐኪሞቹ በሽታሽን ለማወቅ በመሳሪያ መርምረው በደም በሽንት በሰገራ በብዙ ነገር ነው ይሄ ነው በሽታሽን እኛ ያው ችግሩን ስትነግሪ ከምን እንደሆነ ያስታውቃል። ያው ይሄ መንፈሳዊ ስለሆነ በቀላሉ ይታወቃል ለገባው ሰው ማለት ነውና፣ ይሄ ማሕፀን ነክ ነገር 19 ዓመት መንከራተት እ የምትፈልጊበት ቦታ ሳትደርሺ እንደገና አልፎ ተርፎ ደግሞ ህመሙ ብሶ ማሕፀንሽ ልጅ የምትወልጅበት እግዚአብሔር የፈጠረው ደግሞ ወጥቶ መጣን አለበት እስከመባል የሚያደርሰው ስጋዊ ህመም ሳይሆን በቤተሰብ በኩል የነበረው ዛር ነው። ለምሳሌ እንግዲህ ያኔ የሚታረደው ዶሮ ይኸው አንቺን ለማሳረድ እንዲህ ነው የሚያደርገው። ድሮ የሚደረገውን ነገር ወደ እኛ ድሮ እኛን ነው የሚበቀለን እኛን ነው የሚፈትነው እና የቤተሰብ ዛር ነው እንደዚህ ሲያንከራትትሽ፣ አሁንም ጤናሽን ሲነሳሽ የነበረው። ስለዚህ ምን አለ ደግሞ መስሎት፣ አሁን አሁን ደግሞ አንድ ሁለት ወር ሶስት ወር ሆኖኛል፣ በቃ ቤት ውስጥ ነው በቃ የሚያስፈራራኝ የሚያስፈራራኝ ነገር አለ። ሌሊትና ልክ ሊነጋ ሲል፣ ልክ ንጋት ላይ በቃ የሆነ ነገር ነው አዎ በቃ እግሬን እግሬን ይዘኛል። እግሬ ይንቀጠቀጣል። ፍርሃት በቃ ልቤ ድው ድው ድው ነው የሚለው። በፍርሃት ይጨነቃለሁ፣ እነሳለሁ፣ እሰግዳለሁ። ጠውለት አደርጋለሁ። ጌታ ሆይ ባክ ድረስልኝ፣ መቤቴ ድረሽልኝ ብዬ እንደገና ደግ ደግ ደጋ ደምስል አሁንም ይመጣል። በቃ ፍርሃት፣ መንፈሴ፣ በቃ ውስጤ ጭንቅ የማያደርገኝ ነገር የለም። አባ የማያደርገኝ ነገር የለም። ተቸግሬን ነው ያለው

የናቱ ቤተሰብ ጨርሻለው። አክስት አጎት የሚባል አክስት አጎት የሚባል የለም። ልጇ ጋር አንድ ልጅ አላት ወንድ ልጅ፣ እሱ ላይ ቁጭ ብዬ ይኸው ይሄው እናትና ልጅ አስራ ዘጠኝ አመት ሙሉ ሳላገናኛቸው በቃ። እሷ በልጇ ነው አሁን ያበደችው። አሁን ኮይ ጭንቅላት የአይምሮ በሽተኛ አድርጊያት ነው ቁጭ ብዬ ያለሁት። ያይምሮ በሽተኛ አሁን በቃ ያይምሮ በሽተኛ ነው ታስተባለው። እንዴ መታረቀው አዎ እኔ ነኝ ቁጭ ብዬ፣ በቃ እኔ ነኝ ቁጭ ብዬ የቤተሰብ ዛር ቁጭ ብዬ፣ ደሟ ሲፈስ ደስ ይለኛል። መሀክምና እየወሰንኩኝ ላብራቶሪ በወር ሁለት ጊዜ አስቀዳለሁ አስቀዳለሁ። ሽንቷ ላይ ደሟ ላይ ምንም ነገር የለም። አሁን መጨረሻ በቃ መሀነች አስባልኩኝ። አሁን ደግሞ ማህጸኗ ወጥቶ እንዲጣል አሁን በሶስት ነው ለምሮ ከቤተሰብ የመጣሁ ነኝ። ከቤተሰብ ስገበር የነበርኩ ነኝ። ከአያት አያት ቅድመ አያት ከአያት አያት ቅድመ አያት የነበርኩ ነኝ። እሷ ገና ከልጅነቷ ጀምራ አያቷ ቡና መጠጣት አስለምዳት፣ ከዛ ከአባቷ ከዛ ከእናቷ ምንም አታውቅም። እሷ ግን በቃ ቤተሰቦቿ የሚያደርጉትን ነገር እያየች አደገች። ከዛ በቃ እኔ ከቤተሰቦቿ እንዳትሆን መጀመሪያ ከአባቷ ለየኋት። ከዛ ወደ እናቷ መጥፋት አዲስ አበባ እናቷ ጋር አምጥቼ ደግሞ እናቷ እና እሷ ውሻ አደረኳት። ገና በልጅነቷ በዘጠኝ በአስር አመቷ ጀምሬ ነው እኔ በቃ ከሰው ልይት አድርጌ ህይወቷን እያተራመስኩ ተምራ እውቀት እንዳታገኝ ትዳር ይዛ እንዳትዱስ በሰው ሀገር ደግሞ እያንከራተኩኝ ለመኪና አደጋ አሳልፌ የሰጠኋት ሰው ውሻ ሻንዱ አድርጎ አድርጌ ቆጭ ያያት ሁሉ እንዲጠላት፣ ያያት ሁሉ እንዲጸየፋት አሁን መጨረሻ በዛም በዛም ብዬ አሁን እብድ ነች የአእምሮ በሽተኛ ነች አድርጌ ቁጭ አድርጌያታለሁ። ይህንን እያስዋጥኩኝ እቤት ቁጭ ብያ አሁን ጓዳ ስትገባ ፍርሃት ፍርሃት መጣሁ መጣሁ መጣሁ እላለሁኝ። ስለዚህ ቆቋለ እናቷ ምን አረግ እናቷ ደግሞ የደም ግፊት የስኳር፣ አይኗን አጥፍቼ አንዱ አይኗ አጥፍቼ ቁጭ አድርጌያታለሁ። የደም ግፊት የስኳር የምን የሌለ በሽታ የለም። አሁን አባቷ ደግሞ እንደዚሁ አንከራትቼ በቃ ምንም ሳያሳውቅበት ዓይኑን አሳውሬ ድፍን አድርጌ ገድያለሁ። ከሞተ አሁን ወደ ዘጠኝ አስር አመት ሆኖታል። በሰው ሀገር ነው ያስረዳኋት። በቃ ልቧ የተሰበረ የአባቷ ሞት ስትሰማ የባሰው ደግሞ በሀዘን ግበት ክርትት ከሀገር ሀገር እያንከራተትኩኝ ትዳልት ስትል ጥምዝዝ አርጌ ህይወቷን ጨለማ ደንቆሮ መሀይም አርጌያት፣ ቁጭ ሚስቴ ባለቤቴ፣ ሊነጋጋ ሲል ማታ እየመጣ የምታስጨንቃት ምትነካካት ልብሷን ምትጎትሆናልሬ በቃ ፍርሃት በቃ በቃ ቤቱ ቤት ያለችበት ቤት በፍርሃት ጎረቤት ላይ ነኝ። ጎረቤት ላይ ተቀምጬ ጎረቤት ካስነሳሁባት ሶስት አመት እዚህ ቤት ሶስት አመት ሆኗታል። ቤት ከተሰጣት ጎረቤት ላይ ቁጭ እያልኩኝ ጎረቤቶቹ እንዳውሬ እንዲሆኑባት እንዲጠሏት፣ ከዛ ደግሞ በቃ እነሱ ግድግዳ እንዲመቱባት፣ ቤቱን የሆነ ነገር በቃ ጭንቀት እንዲፈጥርባት እያረኩኝ ቁጭ አሁን ሻውር ጋ ስትገባ በፍርሀት ሚካኤል፣ ገብርኤል፣ እመቤቴ ቅዱስ እግዚአብሔር ድረስ እንዲትላለች ብቻ በውስጥ አገብቼ ሰውነቷ እንዲንቀጠቀጥ እግሯ እንዲንቀጠቀጥ ቤቱ እንዲያስጠላት፣ ድብር ተአዚም አንተ ፈጣሪ ድረስልኝ፣ መድኃኒዓለም ድረስልኝ፣ እመቤቴ ድረስልኝ፣ እስከ መቼ ነው ትላለች። በቃ በፍርሃት ነው። በሽታ ላይ የጭንቀት የአእምሮ ጭንቀት። መተት አለ፣ መተት አለ። ና በስል ና ና። መተት የደል መተት፣ የሰላቢ መተት፣ የሚስጥር መተት፣ የአእምሮ መተት፣ የቤት የገባሁት ትዳር ይዛ እየኖረች እያለች አገሯ ላይ በሰው ነው በመድኃኒት እርጉዝ ሆና የሁለት ወር እርጉዝ ሆና በመድኃኒት የገባሁኝ፣ አለሁኝ ልዩን አስወጥቼ ደሙን አፍሰቼ እሱን ግድል አስደርጌ፣ እኔ ደግሞ ውግብት ብዬ ይኸው ስንት ዓመት ስንት ዓመት እንዳትወልድ እንዳታገባ በመድኃኒት አራት ማዕዘን፣ ምንድነው ጃምቦ የሚባል ብርጭቆ አለ፣ ታውቀዋለህ አደለም? በሱ በመድኃኒት ተጠብቆ ነው።

ተክላላችሁ ከማጫን ባጥና ወደ ግንባር ላይ ወጣ ለስላሴ ስም ሁላችሁ ተዘጋጁ። አ ለምስላሴ እኛ ገና ምንስበው ምንስበው ምንስበው ገና የምናወጣው ገና ብዙ ምስጢር አለን። ገና ገና ገና ገና ገና ገና እንታስራለን፣ እንታስራለን፣ እንያዛለን። ግን መሄድ አልችልም። ለምን አለን እናለን ልጇ ላይ አለን ቤተሰብ ላይ አለን። በየደብተራው እየሄዱ ደብተራ የሚያስጠይቅ ወንድም አላት። በቃ እኛ እንዴት እናስተስፋው? ቢስተል እሷ ነፃ መውጣት ለጻ ማውጣት አለባት። በእነሱ መሰካከል ያለባትም እዬ እናትና እናቷን እናቷና ወንድሟ ደብተራ ቤት እየሄዱ ያስጠይቃሉ። እሷ በመሄድ ራሳቸው ይጠየቃሉ። ሳመሰኛለባትን በበሽታ በስላሴ ስም ነው ያዘዝኳችሁ። ምንም አፈ በስላሴ ስም በ በጋስ አለም በስላሴ ስም በሀያሉ በመድኃኔዓለም ስም በሀያሉ በመድኃኔዓለም ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም

ይ በቅዱስ ሩፋኤል ስም በቅዱስ ራኤል ስም በቅዱስ ራኤል ስም ስማችን የጠራን ሁላችንም ስማቸውን የጠራን ሁላቸውንም ለቀን እንሄዳለን። ሁላችንም ለቀን እንሄዳለን። ከማህፀኗ ላይ ከማህፀኗ ላይ ከወገቧ ላይ ከወገቧ ላይ ከኩላሊቷ ላይ ከኩላሊቷ ላይ ሶስት አመት የተቀመጥኩኝ በሲኦል ታስረናል። በሲኦል ታስረናል። የዘጋነውን እድሎቿን የዘጋነውን እድሎቿ በድንግል ማርያም ስም ከፍተናል። በድንግል ማርያም ስም ከፍተናል ከፍተናል። ከእንግዲህ በኋላ ከእንግዲህ በኋላ በህመም አንፈትናትም በህመን ማንፈትናትን በሰባቴ በስላሴ ስም ጮናው፣ አንድ ላይ ቶሎ ሰባቴ ጮናው። ከመላኩ የዘብሩ ዳኛ ቅዱስ ገብርኤል በስላሴ ስም ሲሆን ያወርዳችሁ። አባ እግዚአብሔር ይስጥልኝ። ስንት አመት መሰሎት ያለቀስኩት? ስንት አመት መሰሎት ያለቀስኩት? በቃ በቃ በየግሩቡ እገባለሁ እናንተ ጋር እገባለሁ። የትም ቦታ በቃ ሚዲያ ላይ በቃ የእናንተ ግሩብ ላይ የአባ ግርማ የአንቱን በቃ በየቦታ እገባለሁ። ነገሩ ሁሉ ጥምም ያደርግብኛል። በቃ የሚያገናኘኝ ከደብተራዎች ጋር ነው። በቃ እነዚህ በቲክቶክ ላይ ምናምን፣ በፌስቡክ በዩቱብ ምናምን በቃ እንዴት ነው በቃ ስማቸውን ማን ትበያለሽ? እኛ ችግርሽን አውቀናል፣ ችግርሽን ሰምተናል። እኛ እናድንሻለን፣ ስልክሽን ላኪልን። ምንም ምንድን ነው የሚያስብልብኝ በቃ የሚያደርግብኝ ነገር የለም ነው ብሎ መብርሃን የመጨረሻ ታርግልሽ ወላዲት አምላክ ነቤታችን ሳ ርሳ ተማርግ ያው ሌላም ሰው ስላለ ተራ ለመስጠት ነው እ ሰላም እሺ። እድሜ ጤና ይስጥልኝ ያቆይልኝ። አንቱንም ዳግምንም ወንድም እግዚአብሔር ይስጥልኝ። አመሰግናለሁን።